መጥቼ ምንድን ነው እዚህ አልነግረም። ነገሩ ምናምን ትባባሉት ምንድን ነው? እኔ ምንድን ነው የተፈጠረው? ከዚህ በፊት ከእሱ ጋር ማውራት ጀምረን ነበር። ከእሱ ጋር ማውራት ጀምረን ነበር ከዚህ በፊት ሊሰርገሽ ንገረኝ። ተርበት ማለት ማውራት ማለት በፍቅር ዙሪያ ሰውቶኝ ነበር ማለት ነው። ከዛኒ ደግሞ ሲያወራኝ አወራውት ምናምን ረጅም እንኳን አልመሰለኝም። ከዛም በኋላ ጫወቱ እንደሷ እንዲሰጣችሁ ብያለሁ። ስለዚያ በፍጹም ቤትን ብትገፊው ብትገፊው አታሰፊውም፣ ግን ጡንቻሽ ይጠነክራል። ሀቡ እጆችሽ እየጠነከሩ ነው አይምሮችሽ እየጠነከሩ ነው አንቺን አይዞሽ ማለት ከባድ ነው ምክንያቱም አንቺ የብዙ ሰው ብርታት ስለሆንሽ ብዙ ሰዎችን ያጠነከርሽ ተስፋ የቆረጡትን ያጠነ አሁን የሚንጫጩት ሌቦች ናቸው ሌቦች ተደብቀው የሰው ብር የሚበሉ ፕሮፋይል ፎቶ የሌላቸው ኦኬ ናቸው ሌባ ነው እየተንጫጫ ያለው ስለዚ እግዚአብሔር ደግሞ ከእውነት ጎኝ ነው አንቺ ታሸንፊያለሽ አሸናፊ ነሽ ስለዛ በፍጹም ሊሰማሽ አይገባም አቡ ሰው ወደደ እግዚአብሔር ወደደ ነው እናቴ እንደዛ ትላለች ሰው ወደደሽ እግዚአብሔር ወደደሽ ምክንያቱም አካውንት ቢዘጋ አካውንት ይከፈታል ስለዛ ምንም ነገር ሊሰማሽ ጥቂቶች ይጠሉሻል ብዙዎች እንወድሻለን አንቺ ህዝብ ነሽ የኢትዮጵያ ህዝብ ነሽ ነብሶችን የምታተርፊ ህፃናቶችን የምትታደጊ መልካም ሴት ነሽ። ስለዛ ይህን ጫጩ ተያቸው ያዘጉ አዲስ ይከፈታል። እኔ ቅድም አላየሽኝም። መብርሃንን የኔን አካውንት እሰጥሻለሁ። እኔ ብዙ አሁን አልጠቀምበትም። እግዚአብሔርን በኢሜይል ነው የከፈትኩት። ይሄው ከተዘጋ ማምላክን ውሰጂ። የኔ አካውንት አልፈልገውም ምክንያቱም እኔ ምንም አልሰራበትም ምንምም የሰራሁበት ነገር የለም። አምስት አመት ተጠቅሜበታለሁ። አምስት አመት የሰራሁት ነገር የለም። ስለዚህ አንቺ ትላንት መጥተሽ መልካም ብዙ ነብሶችን አድነሻል። ብዙ የታመሙትን እኔ አንድ ልጅ ትዝ ይለኛል በእጅ ታቅፈውት አሁን ራሱ ህክምና ቦታ ነው ያለው። ስሙ ጠፋብኝ። ዛሬ ላይ ቆሟል። ቆሞ አለሙ አለሙ ለአለሙ እኔ አልቅሼ አልሞላ ብሎ ብሩ በቃ አለመሙላቱ፣ አልቅሼ ሳለቅስ ስድስት ጓደኞች መቶ መቶ ሺ ወዲያዋጣሁ። ላይቭ ላይ በሰአታት ውስጥ ነው የጎደለችዋ፣ ስድስት መቶ ሺ በቃ ስድስት መቶ ሺ ብቻ ጎሎኝ፣ ሳለቅስ ነው ትክክል ነበርኩ። አይቻልም ብለው ስድስት ጓደኞች መቶ መቶ ሺ ስድስት መቶ ሺ በሰአታት ውስጥ ያ ስለዚያ አቡዬ የሚሰራ ሰው ነግሬሻ ነው ቤትን ለማስፋት አፍርሳሹ ነው የምትሰሪው። ስትገፋ ሲገፋ ቤቱ አይሰፋም፣ ግን ጡንቻሽ ይጠነክራል። እንደዚህ በገፉሽ ቁጥር አንቺ ተጠነክሪያለሽ። አንቺ የኢትዮጵያ ሰማንያ ስድስት ብሄር ብሄረሰብ ነሽ። ስለዛ ፈጽሞ ሊሰማሽ አይገባም። ይሄ አካውንት እንኳን ቢዘጋ የኔን አካውንት ስም ቀሪ ቀይረሽ መጠቀም ትችላለሽ። ስለዛ ጥቂቶች ነው የሚጠሉሽ፣ ብዙዎች እንወድሻለን፣ ብዙዎች ከአንቺ ጎን ነን። አንቺን ማጥፋት ሴትን ልጅ ማጥፋት ነው። ስለዛ አይሳካላቸውም። እንወድሻ ነው። ዊ ላቭ ዩ። አመሰግናለሁ፣ ከጎኔ ስለቆምሽ አመሰግናለሁ። ሰላም ጣሪ ክብርልኝ። እሺ ቤዝዬ። ኧረ ገስት ገብቶ ማያቅሰው ሰው ገስት ገባ ዛሬ። ገስት ገብቶ ማያቅሰው እንዴት ነሽ? እኔ ቆንጆ ደህና ነኝ። በጣም ነው ደስ ያለኝ አካውንት ስለተከፈተ። እኔ ግን ላመሰግን የምፈልገው ሀይሜን ድሮኖችሽንም በቃ እኔ እንጃ ላይክ መግለጽ ላይ ያቀተኛል በጣም በቃ እኛ እንኳን ሲደብር፣ አሁን አንቺ ከሰዓት ኖሪ ስትቀር እነሱ ጋር ገብተን እንትን ስንል የሆነ በቃ የቤተሰብነት ነው የሚያሳዩ እንዴት አድርገው እንዲሚከራከሩች አዲስ ህይወት እንደገና ደግሞ ሁሉም እነዚህ ድሮ ምልክት ያላቸው ሰዓት እና እነሱን በጣም ማመስገን እፈልጋለሁ። ዳይመንድ እና ቡዬ እንወድሻለን። በርቺ ይነው። በደንብ ብዙ ማውራት አልችልም። በቃ ቻው። ቢዚዬ እጅግ በጣም አድርጌ አመሰግናለሁ። ቲክቶክ ከጀመርኩኝ ጀምሮ ከሁለት አመት ከተዋወቅን ጀምሮ በቲክቶክ ላይ ከተዋወቅ ናቸው ሰዎች በአካል ያገኘሁት በጣም በጣም የሚቆጠር ሰው ነው። ቤዚይም በአካል አግኝቻታለሁኝ እና በጣም ነው ማመሰግነው። ከጎኔ ስለሆንሽ በጣም ሲከፋኝ በጣም ስቀጠቀጥ በጣም ቅጥቀጣ ይበዛብኛል እኔ ላይ ቲክቶክ ላይ ሲነሱ እየመጣሽ በውስጥ ይሞጣ ከጎን ይችላል ያልፋለች የሚገኝን ነገር መቼ ማረሳውን ቤት ጌ አመሰግናለሁ። በክፉም በደጎም ስወድቅም ሲመሳ ሁሌ በደስታዬም ባዘኔም ተጎኔ ስለሆንሽ አመሰግናለሁ። አቡዬ እኛ የምናመሰግ እኛ እንደዚህ የምናደርገው እኮ አንቺ የምታደርጊልን ነገር ስለምንወድ ስለምንፈልግ ነው። አሚን ራሳችንን ስለወደድን ነው ያንቺን መጥፋት የማንፈልገው እና እንወድሻለን። በሁሌ ይማለን እሺ አቡዬ አዲስ ህይወት ሰክሰስ ከተመለስክ ንገረኝ እሺ። ቅድም ሳወራ ስላንታ እንትን አልነበርክም። በመጣቅ ሰዓት ሚውትን አብተ መምጣት ንገረኝ። አዲስዬ፣ እንዴት ነሽ? ደህና ነኝ። እኔ እናት አለሽልኝ። አለን አለን። የኔ ነገር ሰግነው አንደኛ ሁለት መቶ አስራ ዘጠኝ ሺ ፎሎ ያለው አካውንቷን ፓስዋርዱን ኤቭሪቲንግ እንኪ ውሰድ ፕሊስ ብላ እየሰጠችኝ አንደኛ አዲስ ህይወት ናት። በጣም አመሰግናለሁ ኔ ይወት